እሺ ክቡራን ተመልካቾች፣ ምግብ ጨርሰናል። አሁን ወደ ቡናችን እንገባለን። በጣም ቆንጆ ቪዲዮ ነው፣ እስከ መጨረሻው ተከታተሉት። በሕይወቴ ለመጀመሪያ ጊዜ እንግዲህ በራሴ ቤት ምግብ ሰርቼ እንግዳ ስጠራ ነው። በቤተሰብ ቤት ሳይሆን በራሴ ቤት፣ ደግሞ ቆንጆ ምግብ ነበር። በጣም ደስ ብሎኛል። የምር ሴት ነኝ፣ ሴት ነኝ ወንድ ስለሆነ አንተ ደግሞ ስራህት ያለህ ስራህት ያለው ባል እንድትሆን ችግር የለውም። ስራት ያለው ባል ሚስትህን የምታከብርና ልጆችን የምትወድ ባል መሆን አለብህ። እንደምታየኝ ነው። ይስቃል። ይጭራሽ አሁንም ማን እኔ ነግሬህ፣ መቼ ነው የምትወልጅ? መቼንም እንግዲህ እንትን አለች። እንትን ስለሆነች፣ እሺ። አይ እንግዲህ ልቆረጥ። እሺ በስመ አብ እኔ ነኝ ቆርሶ ወንድ የለም። እንግዲህ ያው እንግዲህ ወንድ ስለሌለ እኔ ነኝ የምቆርሰው ዳቦ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ብለን ጀምረናል። ደረቅ አድርጌ ብዙ ጊዜ እንደ ሽልጡ አይነት አለ፣ ደረቅ አድርጌ ነው ጋገርኩት እና የኬክ አይነት ባህሪ ያለው ዳቦ አልወድም። ብዙ ጊዜ የምናገረው ማለት ነው። በቃ ብዙ ጊዜ አሁን የአክስቴ ጋር ሲሄድና እናቴ ቤት ነው ዳቦ በጣም በደንብ የምበላው። ለምን እኔ የምፈልገውን አይነት ዳቦ ስለሆነ የሚጋግሩ ማለት ነው። እና ይሄ የውሃ ዳቦ ምናምን አልወድም፣ ደስ አይለኝም። ገና እንደዚህ ተነፍቶ ሳይወራሱ ፍላጎቴን ይዘጋዋል። ይኸው ለሚጣና ላንቺ ያጅ እንትን ያለውን ይሄ ውስጡን ዋለውን ማለት ነው ውስጡ ይሄ ደረቅ ያላለውን ያ የሚመችሽን ብቻ እሺ። እስኪ ንቅመስዳቧችን ቆንጆ ነው። ና አረ፣ የፈረስ ጭራ ነው። በጣም የውራስ ከለር ብራስ። አዎ፣ ያው ተባብረን ነው ያፈላነው። ባለሙያ ነች ማለት ነው። አዎ፣ ግን ሴት ልጅ ግን ሙያ የለኝም ማለት የለባትም። ከያዘች እንደማይጠፋት

ወይ ሰው ይመጣል፣ ወይ የሆነ ስራ መስራት አለብሽ ምናምን። በቃ በቃ እዚህ በኋላ የምር አልሳቀቅም፣ ሁሉ ነገር እችላለሁ። እውነቴን እኮ ነው። የማይቻል ነገር የለም። ትጀመሪ ይሄን አልችልም ብዬሽ አልሳቀቅም። ባልችልም በቀጣይ አስተካክለዋለሁ ብዬሽ ነው የማስበው። አሁን ስጀመር የሆነ ነገር ለመስራት እንደዚህ ይሆናል ብዬ እንጂ የምሰራው ጎግል ብላ አይቼ ወይም ዩቲዩብ ላይ ራሱ አይቼ አይደለም። የሚገርምሽ ነገር የሆነ ነገር ልስራ ካልኩኝ እንደዚህ እንደዚህ ይሆናል ብዬ ነው በራሴ ማሰባው ማለት ነው። ከሆነ ሆነ፣ ካልሆነ ደግሞ ሌላ ቀን ታስተካከይዋለሽ ነው አለ እንብላ ክቡራን ተመልካቾች፣ እንብላ፣ እንጠጣ። የቡና የኩኪስ፣ የዳቦ ሙዛ ለዚያ ምን አንደ ይቀረ ምንም የለም። ስለዚህ እንብላ፣ እንጠጣ። ለምን ትንሽ ትንሻትን ትናስተጫትም ይስጥ ተሃነ ግን፣ ሙሉን ነው እየፈለገችሁ። አይ ተጣጥበታ እንትን አይላትማ ለነገሩ አይሰበሰብ እንግዲህ ሳባ ቤት መጥተን እንደዚህ ኳ ፈጭ አድርጋን ተጋብዘን ደልፋን ጠጥተን ደስ ብሎናል። ሳባዬ፣ እናመሰግናለን፣ እንወድሻለን። እኔ ሳባን ከዚህ በፊት በዩቲዩብ ነበር የማውቃት እና ገና ኮይት እንዳለሽ ማለት ነው። አሁን ደግሞ እግዚአብሔር ይመስገን ፈጣሪ ፈቅዶ ዛሬ በአካል ተገናኝተን ቤቷ እንደዚህ መጥተን ተጋብዘን እየበላን እየጠጣን ነው። ልጆቼን ማስተዋወቂያት ይኸው

ሁለት ልጅ በዚህ ሁኔታ ምናምን ነገር በጣም ተገረምኩኝ። አንድ ቀን ደወልኩልሽ ስልክሽ አይሰራም። ከዛ እስኪ ዛሬ ልሞክረው ብዬ ስደውልልሽ ስልኳ፣ ስደውላ ስልኳ ሰራ። ከዛ እስኪ አካውንትሽን ስጪ ምናምን መሰለኝ አልኩሽ መሰለኝና ከዛ እኔም ያቅሜ እንደማንኛውም ሰው የሰብአዊነት ትንሽ ልርዳ ብዬ እዛ እንደውም ድምፅች አዲስ አልሆነብኝ ምናምን አልሽ። አውቅሻለሁ ስቲኝ ምናታውቅኝ ይሆናል ምናልባት እሳባ አባላለሁ ስልሽ አውቅሻለሁ ምናምን ነገር አልሽ ማለት ነው እና በዛ እንትናለ ከዛ ይችን ሁለት አቆጥራ ለምን መጥቼ ማስታወቂያ ያሰራለሽ ባላለች እ ምክንያቱም ሰው ባለው ነው። ሰው እ አሁን እሷ እግዚአብሔር ይስጣት። በእርግጥ እኔ ያጣታለሁ በደንብ በሚዲያው ላይ በጣም እከታተላት አለሁ አሁን ስለ እሷ ምንም ብጠይቁ ሁሉ ነገር እስተና ከአባቷ እህት ወንድማቸው ሁሉንም ነገር አቃቸዋለሁ። እንደውም ነገር ይሻላል አይደለ? ሁሉንም እንደዚያ አቃቸው። ምክንያቱም በጣም ነበር የምከታተላት። ስታወራ ሳቋም ምናምን በጣም ፍሪ ያደርገኝ ነበር። እግዚአብሔር ነው የሚልሽ፣ አሁንም እኮ በቃ መሳቅ ነው እያልሽኝ ነበረ። አሁንም ትስቃለች። በቃ ድህነቴን እያስረሳሽኝ ነው እያልኩ እና እሷ በአቅሟ የእኔን ችግሬን አይታ ደውላልኝ ከኢትዮጵያ ውስጥ ታዋቂ የምትባል ወይም ቲክቶከር ወይም ዩቱበር እሷን አደውላ እንደዚህ በቃ የአቅሜን ለምንድን ነው የማላግዝሽ ብላ አግዛኛለች። እግዚአብሔር ስጣት። እኔ ደግሞ እዚህ አዲስ አበባ ውስጥ ትመጣ እሷ መልካም ሆና ለኔ ትገኝ፣ እኔ ደግሞ በምችለው እንደ አቅሜ ሄጀ ሲቆይ አንድ የአበሻ ቀሚስ ትሸጣለች አሪፍ አሪፍ እንትናላት። ማስታወቂያ ለምን አልሰራላትም? ይሄን አይዲያ ስልንጋራት ብዬ ደውዬ ደግሞ አቅሜን ነገርኳት።

እግዚአብሔር ይመስገን፣ ሁሉም ነገር ለበጎ ነው። እንሰራለን፣ እንተጋገዛለን፣ ባለን አቅም ማለት ነው። ፈጣሪ ደግሞ እኮ ያለ ምክንያት አይደለም እና ትርንጎ ማለት እንግዲህ ከዚህ በፊት ኢንተርቪዋን የዛሬ ስንት ወር እንደሆነ ባላቅም አቅም ገብታችሁ እዩት። እንደው ልላችሁ የምችለው ማለት ነው እና በጣም ጀግና ሴት ናት። ሴት ማለት መስራት፣ ገንዘብ ማግኘት አይደለም ትልቁ ነገር። እኔ እንጃ ያላቅም ሁለት ልጅ ይዞ በጣም ከባድ ነው። ብቻ ነው ያለምንም ነገር መኖርና አሁን እየሰራችሁ ያለችው የልጆች ማስታወቂያ ትሰራለች። የዳይፐር ማለት ነው የዳይፈር ማስታወቂያ ትሰራለች። ሌላ ስም ነው የምትሰሪው አዲስ አበባ መታ እየሰራች ነው። እኔ ፀጉሩን ቆንጆ ፀጉር አለች። የፀጉር የቅባት ማስታወቂያዎችም ትሰራለች። በጣም ትልቅ ነው ፀጉሬ አሪፍ ፀጉር በዳይፐር አሁን ማስታወቂያ ሰጥቻለሁ። በነገራችን ላይ በዛ አጋጣሚ ማመስገን የምፈልግ ጉድ ቤቢ ዳይፐር፣ ባለፈው ዳይፐር እያጠብኩኝ ቲክቶክ ላይ ለቅቄ አላየሁትም ይመስለኛል፣ አላየሁትም። የቲክቶክሽን እኔ አላውቀውም ነበር። ከዚህ በኋላ አሁን ፎሎ ማድረግሽ ቲክቶክ ላይ እያጠብኩኝ ዳይፐር ለቅቄ ነበር እና ጉድ ቤቢ ዳይፐሮች ደውለው ለምንድን ነው በቃ አንቺ የሁለት ልጆች እናት ነሽ ብዙ ነገር ያስፈልግሻል ብለው ዳይፐርና ዋይስ እንደገና ደግሞ ይዘው ላይ መጥተው ስኬ ዱቄ ሳሙና እሺ። እነሱ ስፖንሰር አድርጎኛል ማለት እርዳታ አድርገው ነው። አሁን ምንም እነሱ ታኒ ምንም የሚያገኙት ነገር የለም። ተቀበል ግን እነሱ ኔ ለመጥቀም ያረጉት ነገር ነው። እግዚአብሔር እስጥልኝ። ከዚህ በኋላ ባለው ነገር ሁላ እነሱ ዳይፐር፣ በቃ ወጪ የለብኝም። በጣም ደስ ዳይፐር እስከሚያቆሙ ድረስ ማለት ነው። በጣም እግዚአብሔር እግዚአብሔር እስጣቸው ማለት በጣም ነው የምናመሰግነው። እና መሲ ደግሞ መሲ ሀገሪን ፈዋቅዋ እግዚአብሔር ነው የምልሽ። በጣም ሴት ናት ማለት ሴት ትው ሴት ይለያል። የሴት መለኪያ ሴት ናት እና እግዚአብሔር ስታት ልጆቿን፣ ትዳሯን፣ ቀሪ ዘመኗን ሁሉን ነገሯን ይባርክላት። ፈጣል በጣም ነው የምወድሽ መስዬመሴ ሰብተሻለ እግዚአብሔር ይስጥሽ። በእውነት በጣም መልካም ሴት ናት። ጉድቤ ዳይፐሮችም የስፖንሰር ያደረጉኝ ማነው ስሟ ሄሪያ ሙስሊም ናት ግን እሷ መልካም ሴት ናት። ለሴቶች ደራሾች ያለሆን እግዚአብሔር ስጥልኝ መልካም የረመዳን ጾም ብዬሻለው። አመሰግናለሁኝ። አሜን አሜን። ለሁላችንም እግዚአብሔር ይስጣችሁ ሁላችሁም ማለት ነው። ስለዚህ እዚህ በኋላም የፀጉር ማስታወቂያ የቅባት፣ የሻምፖ፣ የኮንዲሽነር እንዲሁም ደግሞ ሳሎን ቤቶች ማስታወቂያ የምትፈልጉ በሁሉም ነገር አሟልተን የሰጣትኝ እና በሁሉም ነገር ማስታወቂያ መስራት እችላለሁ እያለች ነው። እስኪ አንቺ ማግኘት ቢፈልጉ እስኪ ስልክሽን አስቀምጭልን ዜሮ ዘጠኝ አስራ ስምንት ዘጠና ስምንት ስልሳ ሶስት ሀያ ስምንት ማንም ታጠቅ ሽፈራ። ስለዚህ በዚህ ስልክ ቁጥር ታገኘዋታላችሁ። ደወሉላት። ተዘውጋ እንጽፈዋለን። ሁላችሁም የኢትዮጵያ ሕዝቦች እግዚአብሔር ያክብርልኝ ሁላችሁንም ሴት ወንድ አለልም እዚህ ቦታ ላይ ሁሉም ሰው ተጎን የነበሩ አይዞች ብለውኛል። እናቶች አባቶች፣ ማንኛውም ሰው በኮሜንት የሰደቡኝ ሁላ እግዚአብሔር እስጣችሁ። ሲሰርጉኝም ተበራታትችበት አለውኝ ማለት አንድ ሰው በቃ ሁሌም አሪፍ ነገር ስታገኝ አንቺ ማንነትሽንም ትረሻለሽ እና ሲሰርጉሽም ደግሞ ከዚህ ቦታ ትመልሻለሽ። እውነት ነው እና ተሳዳቢዎቹም እግዚአብሔር እስጣችሁ ያበረታሉ አዎ፣ ያበረታታሉ። መልካሞቹም እግዚአብሔር ስታጥፉና፣ ሰባዬ ደግሞ እግዚአብሔር ያክብረልኝ። እኔማ ምን አደረኩኝ? ኧረ ብዙ ነገር አደርገሽኛል፣ አክብረሽኝ፣ ቤት ውስጥ ያጋብዘሽኝ ለዝፋ አርገሽ ምሳ በልተን፣ አሁን ደግሞ እንደዚህ ያማረጉና አጠጥተን እየተጫወቱን ነው ያለ፣ ነው አንቺ ቤት ነው። እግዚአብሔር ያክብረልኝ፣ እግዚአብሔር ስጥልኝ። ምንም ችግር የለውም ማየት መፈልጋው ባለች ነው። እሺ፣ አሜን፣ አሜን። እዚህ በኋላ መስራት ባለብን ነገር እንግዲህ ዩቱብም ትከፍታለች በነገራችን ላይ ዛሬ ያስተካክላለች መሰለኝ እና በዩቱብ ትመጣለች እሺ በዩቱብ ትመጣለች ሸራ አረግላታለሁ ኮሚኒቲ ላይ እንዲሁም ደግሞ አንዳንድ ጊዜ ቪዲዮች ወይም ሰራ ሰዓት የመጀመሪያ ኮሜንት ላይ ሊንኳን ፒን አድርጌ ያስቀምጠዋለው እየገባቸው ሰብስክራይብ አርጓት አበረታቷት አንዳንድ ጊዜ አብረን በቪዲዮ ምንሰራ እንችላለን እንግዲህ ወደፊት እግዚአብሔር ያውቃለኝና ስለዚህ አበረታቷት ምክንያቱም ሴት ልጅናት ገና የሚያግዛት የለም ሁለት ልጅዛ ምን ታበረታችሁ ነው ቤቢዚ ያለ ወንዱ ነው ጋር ወንድ ልጅ አለ እዚህ ጋር ቢጣየች የመሰለች ግን አንቺ በጣም ሀብታም ነሽ። ለወንዶ ታውቂያለሽ አንቺ እነዚህን የመሰሉ ምርጥ ልጆች አሉሽ ማለት ነው። ስለዚህ እዚህ በኋላ ሁለት ልጅ ያለ ያው አሁኑ አማካኝ እንትን ሰው ቢወልድ ይሄ ሁሉ ሀብታም ነው። ሁለት ነው ያሳደከ ከባድ ነው። ስለዚህ አንቺ ሁሉንም ባንድ ጊዜ አግኝተሻል፣ ባንዴ እግዚአብሔር ሰጥቶሻል። ስለዚህ ልጅ ደግሞ ሲመጣ ሀብት ይመጣል ይባላል፣ ነገራችን ልጅ የራሱን እድል ይዞ ነው የሚፈጠረውና እነዚህ ልጆች ምናልባት በሕይወትሽ ደስተኛ አድርገውሽ ትልቅ ደረጃ ደርሰሽ የምትኖር ልትኝ ትችላለሽ። እና እግዚአብሔር ለትልቅ ደረጃ ያድርስልሽ ነው ብለው ትልቅ ደረጃ ላይ ያድርስልሽ፣ ልጆችሽን። አንቺም ደግሞ በርትተሽ ልጆችሽን፣ በምንም ነገር ቢሆን የፈለገ ነገር ብትቸገሪም እንኳን ህዝብ ይረዳሻል እንጂ ልጆችሽን። አንዳንድ ጊዜ እናቶች አለ የሆነ ልጆቻቸውን ላይ ጎበዝ ያልሆኑ ማለት ነው። አንቺ ደግሞ እንደነዚያ አይነት ሴት እንዳልሆንሽ ኢንተርቪሽ ላይ ሰምቻለሁኝ እና በጣም ጎበዝ ነር ትደነቂ ሴት ነች። እውነት ለመናገር ከባድ የሴት ስራ ነው ያልሺው እና እግዚአብሔር ያበርታች፣ እግዚአብሔር ያጠንክረሽ፣ እግዚአብሔር ደግሞ የተሻለ ነገር እንዲሰጥሽ እመኛለሁ ማለት ነው። እሺ ክቡራን ተመልካቾች እንግዲህ ይህንን ይመስል ነበረ ከስርንጎ ጋር የነበረን ቆይታ እና ከነዚህ ጣፋቂ ልጆች ጋር ዛሬ ራሱ ወለጅ ወለጅ እያለኝ ነው አሁን ራሱ በጣም ነው ደስ ያለኝ እና አብረን ስለነበርን ስለመጣሽን በጣም ነው የማመሰግነው። እዚህም በኋላ ነገሮች አብረን እንሰራለን፣ ግን እኔ ቃል የምገባው ምንድን ነው? ቀሚስ ትለብሻለሽ ታስተዋውቅ ያለሽ ቴታክሽ ላይ ከዛ እኔም ደግሞ ብራስ ትብልሻለ ማለት ነው። ይሄ ቃሌ ነው። ሚኒማር ባይ ባያቸው፣ አንቺ ነሽ እኮ የቪዲዮ ቅመም፣ ግርማ ሞገሷ እራሱ እዚህ ጋር ቁጭ ብላ። ሰብስክራይብ ላይክ አድርጉ፣ ባያቸው። እሺ፣ እንወዳቸዋለን። መልካም ጊዜ። ባባይ ጎረም ሰው ሐበሻ ቀሚስ ስታዙ በትርንጎ ነው የመጣን ካላችሁ ደግሞ ትልቅ ዲስካውንት ይደረግላቸዋል ማለት ነው።